ሰላም እና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ለነከ ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍራችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑል፣ ማንቸስተር ሲቲ እና ሌሎችንም የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፏር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ውድ ቤተሰቦቻችን ቪዲዮችንን ላይክ፣ ቻነላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣም በቀጥታ ወደ ዛሬ ፕሮግራማችን የምናመራም ይሆናል። ወደ ቀዳሚው ጉዳያችን አለፈን። ክሪስቲያኖ ሮናልዶ ጁኒየር ፈላጊዎቹ በስተውለታል። ክሪስቲያኖ ሮናልዶ ጁኒየር የፕሪምየር ሊግ ግዙፍ ቡድን ማንቸስተር ዩናይትድን ጨምሮ በዘጠኙ ምርጥ የአውሮፓ ክለቦች ክትትል እየተደረገበት ነው ሲሉ የሰን ስፖርትና የኮሪዮር ዴሎ ስፖርት ዘገባዎች ያመለክታሉ። የ14 ዓመቱ ታዳጊ ማክሰኞ ለፖርቱጋል እንግዲህ ከ15 ዓመት በታች የመጀመሪያ ጨዋታውን ካደረገ በኋላ በሁለተኛው፣ እንዲሁ ደግሞ በፍጻሜው ጨዋታም ሁለት ጎሎችን ማስቆጠሩን እናስታውሳለን። ከማንቸስተር ዩናይትድ ሌላ የፕሪምየር ሊግ ቡድንም ቶትናም ሆትስፐርስም ተወካዮቹን ተገናኝተዋል። የጣሊያን ክለቦች ዩቬንቱስ፣ አታላንታና ኢንተር ሚላን እንዲሁም የጀርመን ክለቦች ባየር ሚኒክ፣ አረቢ ላብዚሽ፣ ቦሪዚያ ዶርትመንድና ሆፌኒየምም ተጫዋቹን ከሚከታተሉት ክለቦች መካከል የሚጠቀሱ ናቸው። የሮናልዶ ልጅ ከግንቦት 13 እስከ ግንቦት 18 በክሮኤሽያ ለተካሄደው የቭላትኮ ማርኬቪች ዓለም አቀፍ እንግዲህ ውድድር ለመጫወት ነው የፖርቱጋል አንደር 15 ብሔራዊ ቡድን የመጀመሪያ ጥሪን የተቀበለው ታዳጊው የመጀመሪያ ጨዋታውን የሚያደርገው ከጃፓን ጋር በተደረገ ጨዋታ ነው። በ53ኛው ደቂቃ ላይ ተቀይሮ በመግባት ነበር ጨዋታውን ፖርቱጋል አራት ለአንድ አሸንፋለች። በፍጻሜው ጨዋታ እንዲሁ ሁለት ጎሎችን ባስቆጠረበት ጨዋታ ቡድኑ ሶስት ለሁለት አሸንፎ የዋንጫው ባለቤት እንዲሆነም ትልቅ እርዳታን አድርጓል። የክሪስቲያኖ ሮናልዶ ልጅ ሀገሩን ወክሎ ለመጫወት በበቃበት ጨዋታ ላይ ተገኝቶ ነበር። ሮናልዶ በኢንስታግራሙ ላይ የተሰማውን ደስታም ሲገልጽ እንዲህ ሲል ጽፏል ልጄ በፖርቱጋል የመጀመሪያ ጨዋታን ስላደረክ እንኳን ደስ አለ፣ በጣም እኮራባሃለሁ ብሎታል። የ14 ዓመቱ ልጅ አባቱ በ2023 ወደ ሳኡዲ ከሄደበት ጊዜ ጀምሮ የአልናሰር የወጣቶች ቡድን አካል ነው። ሮናልዶ ጁኒየር በሪያል ማድሪድ፣ ዩቬንቱስ፣ ማንቸስተር ዩናይትድ አካዳሚዎችም እንዲሁ ሰልጥኗል። በዩቬንቱስ ሲጫወት በአንድ የውድድር ዘመን 58 ጎሎችን አስቆጥሮም ያውቃል። ክሪስቲያኖ ሮናልዶ ጁኒየር ሶስት ሀገራትን እንግዲህ ሊወክል ይችላል። እንደሚረር ዘገባ ከሆነ ክሪስቲያኖ ሮናልዶ ጁኒየር ለሶስት ሀገራት ለመጫወት ብቁ እንደሆነም ጭምር ነው እየተገለጸ የሚገኘው። በካሊፎርኒያ ውስጥ ስለተወለደ ዩናይትድ ስቴትስን መወከል ይችላል። የመጀመሪያ ሕይወቱን በማድሪድ በማሳለፉ ስፔንም አማራጭ ሊሆን ይችላል። በፊፋ እንደተገለጸው አንድ ተጫዋች አስር ዓመት ሳይሞላው ለሶስት ዓመታት እንግዲህ ወይም ደግሞ ከዚያ በላይ ከኖረ ለአንድ ሀገር መጫወት ይችላል። በአባቱ ዜግነት ምክንያት ለፖርቱጋልም ለመጫወት ይፈልጋል። ልጁ በእንግሊዝ ሀገር ውስጥም አምስት ዓመታትን አሳልፎ ቢሆን ኖሮ እንግሊዝ ሌላ አማራጭ ሊሆን ይችል ነበር። ሮናልዶ ጁኒየር የማንቸስተር ዩናይትድ አካዳሚ አካል እንደነበር የምናስታውሰው ነው። ባለፈው ክረምት ማንቸስተር ዩናይትድን የተቀላቀለው ኮኮብ በአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚው ክለብ ይፈለጋል። ኢንተር ሚላን የማንቸስተር ዩናይትዱን አጥቂ ጆሹዋ ዘርክዚ ለማዘዋወር እያሰቡ እንደሆነ ነው የተዘገበው። የ23 ዓመቱ ሆላንዳዊ አጥቂ ባለፈው ክረምት ከቦሎኛ በአርባ ሚሊዮን ዩሮ ከተዘዋወረ በኋላ በኦልትራፎርድ ትልቅ ተጽዕኖ ለመፍጠርም ታግሏል። በሁሉም ውድድሮች ላይ ያስቆጠረው ሰባት ጎሎች ብቻ ነው። በዚህ ውድድር ዘመን ማንቸስተር ዩናይትድ በፕሪምየር ሊጉ ብዙ ሲታገልበት የነበረው ነገር የጎል ማስቆጠር ጉዳይ ነው። በጆሽዋ ዘርክዚና ራስመስ ሆይለንድ ደካማ እንቅስቃሴ የተነሳ የሊግ ደረጃቸው ደካማ እንዲሆንም ካደረጉት ምክንያቶች አንደኛው ነው። አሁን ላይ ኢንተር ሚላን የማንቸስተር ዩናይትድን ተጫዋች በክረምትም ይፈልጋል። በፕሪሚየር ሊጉ የመጀመሪያ የውድድር ዘመን ብልጭታን ቢያሳይም ኢንተር ከላውታሮ ማርቲኔዝ እና ከማርከስ ቱራም ጋርም በመሆን የአጥቂ መስመራቸውን እንዲመራላቸውን በማመን የጆሹዋ ዘርክዚን ፊርማ እየተመኙ ነው። ኢንተር ሚላን ለማቅረብ ያሰበው ጥያቄ የመግዛት አማራጭን የያዘ የመጀመሪያ ውሰት ዝውውር ነው። በቦሎኛ በ53 ጨዋታዎች 14 ግቦችን ያስቆጠረው ዘርክዚም ኢንተር ሚላን ወደ ጣሊያን መልሶ ስኬታማ መሆን እንደሚችል ያምናል። ወደ ጣሊያን መመለስ አጥቂው ቅርጹን እንዲያገኝና ለኢንተር የሀገር ውስጥና የአውሮፓ ውድድሮችም ትልቅ አስተዋጽኦ እንዲያደርግም እድል ሊሰጠው ይችላል ተብሎ ይታሰባል። ዩናይትዶች በኦልትራፎርድ አንድ የውድድር ዘመን ቆይታ ብቻ በጆሽዋ ዘርክዚ ትዕግስታቸውን አጥተዋል የሚለው ወደፊት የሚታየ ጉዳይ ይሆናል። ሆላንዳዊው አጥቂ በቀድሞ አሰልጣኝ ኤሪክ ቴን ሃግ ስር ፈርሟል። ነገር ግን ሩበን አሞሪም ከተጫዋቹ ጥሩን ነገር ለማግኘትም አልቻለም። ዩናይትዶች በኢፕስዊች ታውን አጥቂ ሊያም ዴላፕና የወልቨርሃምተን ወንደረርሱን ማቲያስ ኩኛ ላይ ትልቅ ፍላጎት ሲያሳዩ እንደነበረ የምናስታውሰው ነው። ይህንን ተከትለው ዘርክዜ በሚቀጥለው የውድድር ዘመን በመጀመሪያ አስተላለፍ ውስጥ ለመኖሩ ዋስትና አይሰጠውም። ስለሆነም ተጫዋቹ ወደ ጣሊያን መመለስን ሊቀበል እንደሚችል ነው አሁን ላይ እየታመነ የሚገኘው። ክሪስታል ፓላስ የኒውካስል ዩናይትዱን ኮከብ ቁጥር አንድ ኢላማ አድርጎታል። ክሪስታል ፓላስ የኒውካስል ዩናይትዱን አማካይ ዦ ዊሎክን በክረምቱ የዝውውር መስኮት ቀዳሚ ኢላማ ሊያደርጉት ነው ተብሏል። የቀድሞ የአርሰናል ወጣት በኒውካስል ዩናይትድ ውስጥም ባሳለፈው ጊዜም በአብዛኛው ጥሩ አውንታዊ ተጽዕኖችን አሳድሯል። አሁን ላይ በሴንት ጄምሰስ ፓርክ ውስጥም ቦታዎች ውድድር እየጨመረ በመምጣቱ ጆ ዊሎክ አሁን ላይ መደበኛ ጀማሪ ቦታን እያጣ ነው። አንድ ሰው ጆ ዊሎክ በዚህ ክረምት ሊለቅ የሚችልበት ጥሩ እድል እንዳለ ተናግሯል። ክሪስታል ፓላስ የ25 ዓመቱን ፊርማ ለማግኘትም የተቻላቸውን ሁሉ ለማድረግም ወስነዋል። የቀድሞው የፕሪምየር ሊግ ስካውት ሚኪ ብራውን ከፉትቦል ኢንሳይደር ጋር ሲነጋገር እንዲህ ነው ያለው። ክሪስታል ፓላስ ለጆዊ ሎክ ስምምነት ይሰራል። ፓላስ ሁልጊዜም ተጫዋቹ ላይ ክትትል ያደርጋሉ። ቡድናቸውን ማጠናከርና ስራም ደግሞ አሰልጣኙን መደገፍ ይፈልጋሉ ተብሎ እንደሚጠበቅ ነው ዘገባው ያሳየው። ጆ ዊሎክ በኒውካስል ዩናይትድ ቡድን ውስጥም ቦታ የለውም። እሱን ለመልቀቅ ደግሞ ፍቃደኛ እንደሆኑ ሰምቻለሁ። ኒውካስል ዩናይትድ ጆ ዊሎክን ለመሸጥ ትክክለኛ ዋጋን ይጠብቃሉ። ጆ ዊሎክ ለኒውካስል ዩናይትድ አስተማማኝ ተጫዋች ነበር፣ ነገር ግን አሁን ላይ ጀማሪ አይደለም። እናም ተጫዋቹ መደበኛ እግር ኳስን መጫወት ነው የሚፈልገው። ሁሌም ጠንክሮ ይሰራል። ለቡድኑ ብዙ ግልበትን ያመጣል። ከክሪስታል ፓላስ ብዙ ጭማሪዎችንም ይሰጣል። በፓላስ መደበኛ የመጀመሪያ ቡድን እግር ኳስን መጫወት ይችላል። ስለዚህም ጆ ወደ ፓላስ ቢሄድ አይገርመኝም የዊል ኦክስ ዝውውር ለሁሉም ወገኖች ጥሩ ይሆናል ተብሎ እንደሚታሰብም ጭምር ነው ዘገባው ያሳፈረው አርሰናል በማንቸስተር ዩናይትድ የሚፈለገውን ተከላካይ ለማየት ስካውት ልኳል በአርሰናል አዲስ የተሾመ ስፖርቲንግ ዳይሬክተር አንድሪያ ቤርታ ከመጪው የውድድር ዘመን በፊት ቡድኑን ለማጠናከር ከፍተኛ ደረጃ ያላቸው ተጫዋቾችን በንቃት በመከታተል ላይ ነው የሚገኙት አርሰናሎች በዋነኝነትም በዚህ ክረምት አዳዲስ አጥቂዎችን በማስፈረም ላይ ማተኮርም በቡድናቸው ላይ ተጨማሪ ጥንካሬንም ለመጨመር ትኩረት ሰጥተው እየሰሩ ነው። የፕሪሚየር ሊግ ዋንጫን በድጋሚ ያመለጣቸው ሲሆን በዚህ አንደኛው ደግሞ ዋነኛው ምክንያት በቡድኑ ውስጥ ትክክለኛ ጎል አስቆጣሪ አለመኖሩ ነው። በዚህ ክረም ትክክለኛ ዘጠኝ ቁጥር በክለቡ በጣም ያስፈልጋል ሚኬል አርቴታና የአመራር ቡድኑም ኢላማቸውን ለይተዋል። አርሰናሎች በተጨማሪም በኋላ መስመራቸውን ለማጠናከር እየተመለከቱ ነው። አርቴታ በሁሉም ቦታዎች ትልቅ የቡድን ጥራት እንደሚያስፈልገውም ተገንዝቧል። በዚህ የውድድር ዘመን የደረሰባቸው ጉዳቶች የውድድር ዘመናቸው ላይ እንቅፋት ፈጥረባቸዋል። እናም አሁን ላይ በሁሉም ቦታዎች ላይ ተጫዋቾችን ለመጨመርም ዝግጁ እንደሆኑ ጭምር ነው እየተገለጸ የሚገኘው። በርታ የክለቡን ዋና ስካውቲንግ የስካውት ስፖርቲንግ ሊዝበን ተከላካይ ኦስማን ዲያማንዴን በተግባር ለማየትም እንደላከ ዘገባው አሳይቷል። ምንም እንኳን የቻምፒየንስ ሊግ ግማሽ ፍጻሜ መድረስና ለሶስተኛው ተከታታይ ዓመትም የፕሪሚየር ሊግን ሁለተኛ ደረጃ የፕሪሚየር ሊግን ሁለተኛ ደረጃ ለመያዝ መንገድ ላይ እንደሆኑ በተረጋገጠ ቢሆንም አርሰናል ትልልቅ ዋንጫዎችን ግን ለማንሳት በምኞት ላይ ነው የሚገኘው። የአንድ ዓመቱ አይቮሪ ኮስታዊው ተከላካይ በስፖርቲንግ ሊዝበን ድንቅ ብቃቱን አሳይቷል። ጠንካራ የመከላከል አቅምና በኳሱ ላይ መረጋጋትን በማሳየት ይታወቃል። የተከላካዩ መጨመር ጥልቀትን ብቻ ሳይሆን በአቴታም እያደገ በመጣው የተከላካይ ክፍል ውስጥም ሚናዎችን በመጨመር ትልቅ ውድድርን ያቀርባል። አርሰናል ለሌላ ትልቅ የኋላ መስመር ግንባታ ሲዘጋጅ የዲያማንዴ እንቅስቃሴ በቅርበት ክትትል የሚደረግበት ሲሆን፣ አርሰናሎች ከሚቀጥለው የውድድር ዘመን በፊትም የተከላካይ መስመራቸውን ለማጠናከር ጥሩ አማራጭ አድርገው ይመለከቱታል። የአንድ ዓመቱ ተከላካይ በዚህ የውድድር ዓመት አስደናቂ ብቃት እያሳየ ሲሆን በአሁኑ ሰዓት ከስፖርቲንግ ሊዝበን ጋር ባለው ውልም የ67 ሚሊዮን ፓውንድ ውል ማፍረሻ እንዳለው ነው እየተገለጸ የሚገኘው። ዝቅተኛ ደረጃ የተሰጠው አጥቂ ለአርሰናል ፍጹም አጥቂ ይሆናል ሲል ጆኮል ተናግሯል። የኢንተር ሚላኑ አጥቂ ላውታሮ ማርቲኔስ ለአርሰናል ተስማሚ አጥቂ ይሆናል ሲል የቀድሞው የቼልሲ ኮኮብ ጆኮል ተናግረዋል። ማርቲኔስ በዚህ የውድድር ዘመን ለኢንተር ሚላን 22 ጎሎችንና 3 አሲስቶችን በማድረግ አስደናቂ ሪካርድ ያለው ነገር ግን ብዙ ጊዜ ከፕሪምየር ሊግ ታላላቅ ክለቦች ጋርም ስሙ ሲያያዝ የምናየው አይደለም። ምናልባትም የአርጀንቲና ቢቢ ኢንተርናሽናል በጥቂቱ እንግዲህ ዝቅተኛ ደረጃ የተሰጠው ተጫዋች ነው ተብሎ መናገር ተገቢ ነው። ብዙ የእንግሊዝ ታላላቅ ክለቦች በአሁኑ ጊዜ አጥቂውን ሲፈልጉ ስሙን ብዙ ጊዜ የምንሰማው ለምን እንደሆነ ለመረዳት አስቸጋሪ ነው። አርሰናል በካይ ሃቨርትስና በጋብርኤል ሄሱስ ላይ ማሻሻያዎች እንደሚያስፈልገው ግልጽ ነው። ሁለቱም በአንድ የውድድር ዘመን ከ25 በላይ ጎሎችን ማስቆጠር የሚችሉ አይመስሉም። ላውታሮ ማርቲኔስ ለአርሰናል ፍጹም ፊርማ እንደሆነም ነው የሚነገረው። አሁን ላይ የቀድሞው የእንግሊዝ ኢንተርናሽናል ጆኮል የላውታሮ ማርቲኔስ ትልቅ አድናቂ ነው። የ27 ዓመቱ አጥቂ ለሚኬል አርቴታ ቡድን ተስማሚ ነው ብለዋል። ከዚህ በፊት አሌክዛንደር ኢሳክና ቤንጃሚን ሸስኮ በአጥቂ መስመር ላይ ስማቸውን ተመልክተናል። ነገር ግን አሁንም ቢሆን አርሰናል ፍጹም የሆነ አጥቂ ላውታሮ ማርቲኔዝን ያመጣል ብዬ አስባለሁ ብሏል። ብለዋል እሱ ትልቅ ተጫዋች ነው። ሌቨንዶስኪ አሁንም በባርሴሎና ጎሎችን ሲያስቆጥር ይመለከታሉ። ሮናልዶ 40 ዓመት ሆኖ አሁንም ጎሎችን እያስቆጠረ ነው። አርሰናል የሁለቱ አይነት ተጫዋቾችን ከፈለገ ማርቲኔዝ የተሻለ አማራጭ ነው። ማርቲኔዝ ምንም እንኳን አሁን ላይ የኢንተር ቡድንን ለመልቀቅ ምንም አይነት ምክንያት ባይኖርም፣ ራሱን በፕሪምየር ሊግ ውስጥ ግን ማሳየት ሊፈልግ ይችላል አርሰናልም ሊጠቀምበት ይገባል ሲል ነው ጆኮል የሚናገረው። ማርቲኔዝ ለመልቀቅ ከወሰነ በአርሰናል እንግዲህ በእርግጠኝነት ለተጫዋቹ ጥሩ አማራጭ ይሆናል ነገር ግን በዚህ ክረምት የማርቲኔስ ዝውውር የማይሆን ከሆነ አርሰናሎች በቅርቡ ያንን ቦታ ለመሙላትም በሌሎች ተጫዋቾች ይመለከታሉ ብዬ ጠብቃለሁ፣ ሲል ይናገራል ጆኮል። በተጨማሪም የአረብ ለብዚሹ የፊት መስመር አጥቂ ቤንጃሚን ሼስኮን አርሰናሎች በደንብ የሚመለከቱት አጥቂ አሁን ላይ ይመስለኛል ሲልም ጭምር ነው እየተናገረም የሚገኘው። ማንቸስተር ዩናይትዶች ኮንትራቱ ሊያበቃ አንድ ዓመት የቀረውን እንግሊዛዊ እየተመለከቱ ነው። ማንቸስተር ዩናይትድ በኖቲንግሃም ፎረስት የሚገኘውን የካሎም ሃንሰን ኦድዌን ሁኔታ በንቃት እየተከታተሉ ነው። የክንፍ ተጫዋቹ በክረምቱ የተጫዋቾች የዝውውር መስኮት ለማዘዋወርም የዝውውር ግምት ውስጥ ማስገባታቸውን የስካይ ስፖርት ጋዜጠኛ ዲርሚሽ ሼት ተናግሯል። ተጫዋቹ በሴፕቴምበር 2023 ከቼልሲ ኖቲንግሃም ፎረስት ነው የተቀላቀለው። የ24 ዓመቱ ወጣት በ3 ሚሊዮን ፓውንድ ክፍያ ሲቲ ግራውንድ ከደረሰ በኋላ በአሰልጣኝ ኑኖ ኤስፕሬንቶ ሳንቶ ስር ራሱን በሚገባ አሻሽሏል። ሃንሰን ኦዶይ በዚህ ሲዝን በ29 የፕሪምየር ሊግ ጨዋታዎችም አምስት ግቦችንና ሶስት አሲስቶችን በማድረግ በሲቲ ግራውንድ ጉል ተጽዕኖን አሳድሯል። የሃንሰን ኦዶይ ብቃት ኖቲንግሃም ፎረስቶች በ29 ዓመታት ውስጥም ለመጀመሪያ ጊዜ እንደዚ ያለ ስኬት ለማሳየታቸው ትልቁን ድርሻ ይወስዳል። ተጫዋቹ በዚህ ዓመት በተለይም እንደ ሊቨርፑልና ማንቸስተር ሲቲ ባሉ ቡድኖች ላይ ወሳኝ ግቦችን አስቆጥሯል። ይህም ደግሞ በትልልቅ ጨዋታዎች ላይ ተጽዕኖ መፍጠር እንደሚችል አሳይቷል። የካሎም ሃንሰን ኦዶይ በኖቲንግሃም ፎረስት ያለው የወደፊት እጣ ፈንታ መፍትሄ አላገኘም። ተጫዋቹ የኮንትራት ሙሉ ወደ መጨረሻው ዓመት እየገባ ሲሆን የማራዘሚያ ንግግሮችም እየተካሄዱ ቢሆንም ስምምነት ላይ ግን አልተደረሰም። ይህ ሁኔታ በቡድን ውስጥም ተጨማሪ የማጥቃት እንቅስቃሴን ለማድረግ የሚጥሩትን ማንቸስተር ዩናይትዶችን ጨምሮ የበርካታ ክለቦችንም ፍላጎት ስቧል። እንደ ማርከስ ራሽፎርድ አንቶኒና አሊሃንድሮ ጋርናቾ ከክለቡ ሊለቁ ስለሚችሉ በቡድን ውስጥም ዩናይትዶች ተጨማሪ አጥቂን መጨመር ይፈልጋሉ። በተጨማሪ ማንቸስተር ነትሮች በፍላጎታቸው ላይም በርካታ የአጥቂ አማራጮች አሏቸው። የቦርነመዝ አንቷን ሴሜኒዮ በዩናይትድ ፍላጎት ውስጥ የሚያለ ሌላኛው አጥቂ እንደሆነ እየተነገረ ነው። ዳቪድ ኦርነስቲን የሊቨርፑል ዝውውር እውን መሆንን ተናግሯል። ሊቨርፑል የጀረሚ ፍሪምፖንግን ፊርማ ለማጠናቀቅ ከጫፍ ላይ ናቸው። ከመጨረሻው የፕሪሚየር ሊግ ጨዋታ በፊትም የተጫዋቹን ዝውውር እንደሚያጠናቀቁ ተስፋ አድርገዋል ሲለ ዳቪድ ኦርነስቲን ተናግረዋል። ቀያዮቹ እንግዲህ ትሬንት አሌክዛንደር አርኖልድን ወደ ሪያል ማድሪድ በመሄዱ የእሱን ቀዳዳ ለመሙላትም በፍጥነት እርምጃን ወስደዋል። የ26 ዓመቱ የሊቨርፑል ምክትል ካፕቴን አሁን ያለው ዓመት ሲያበቃ ሪያል ማድሪድን ለመቀላቀል ከትውልድ ከተማ ቡድን ጋርም የነበረውን የ20 ዓመት ግንኙነት ያቋርጣል። እናም ቀያዮቹ የቀይ መስመር ተከላካዩን ተተኪ ለማምጣትም ብዙ ጊዜም አላጠፉም። ሰኞ ምሽት ቀያዮቹ እንግዲህ የባየር ሊቨርኩዘን ኮኮቭ ጀረሚ ፍሪምፖንግን ወደ አንፊልድ ለማምጣት መስማማታቸው ይታወሳል። ትላንትና የወጡ ዘገባዎች እንደሚያሳዩት ከሆነ ደግሞ እንግዲህ የሕክምና ምርመራውንም አጠናቋል ተብሏል። የቲም ቶኩ ዘጋቢ ሩዲ ጋሌት ያረጋገጠው መረጃ የተጫዋቹ ዝውውር በፍጥነት ወደ መጨረሻው ምዕራፍ ላይ ደርሶ ተጠናቋል። ጣሊያናዊው ዘጋቢ የቀያዮቹ የመጀመሪያ ግንኙነትም በዚህ ወር የካቲት ላይ እንደተጀመረ ነው የሚያስታውሰው። የአራት አመቱ ተጫዋች እስከ ክረምት 2030 ድረስም በአንፊልድ የአምስት ዓመታት ኮንትራትም እንግዲህ ይፈራረማል ተብሏል። ቀያዮቹ አስቀድመው ባየር ሌቨርኩዘንን በማነጋገር የመልቀቂያ ማፍረሻውንም በሙሉ ከፍለዋል። ፍሪምፓንግ ብዙም ሳይቆይ ጥያቄውን የተቀበለ ሲሆን የሁለቱ የስፖርት ዳይሬክተሮች ሪቻርድ ሂውዝና አሰልጣኙ አርኔ ስሎት ፍላጎትም ተጫዋቹ ላይ ከፍተኛ መሆኑን ምንጮች ይገልጻሉ። ተጫዋቹን ከመምረጣቸው በፊት ሌሎች በርካታ አማራጮችን ተመልክተው ነበር። ሊቨርፑል ፍሪምፓንግን ለማዞር የወሰኑትም ሶስት ምክንያቶችን ኦርነስቲን ሲገልጽ የተጫዋቹ መጠነኛ የመልቀቂያ ዋጋም፣ የተጫዋቹ ፊርማ ላይ ያለው አቋምና ተመጣጣኝ ደሞዙ ለቀያዮቹ ማራኪ አማራጭ አድርጎታል ይላል ዘገባው። ኤሪክ ቴንሃግ ሻቪ አሎንዞ ሊተካ ነው። የቀድሞ ማንቸስተር ዩናይትድ አለቃ ኤሪክ ቴንሃግ ሻቪ አሎንዞን ለመተካት በትልቅ እጩ ውስጥ መካተታቸው ተዘግቧል። ሻቪ አሎንዞ ባለፈው ሳምንት የጀርመኑ ቡድን የበላይነት ለሁለት ዓመታት ተኩል ከመራ በኋላ በሁለት በውድድር ዘመኑ መጨረሻ እንግዲህ እንደሚለቅ ተረጋግጧል። የቀድሞ የሪያል ማድሪድ አማካይ በክረምቱ የስፔኑን ኃያል ክለብ እንደሚቀላቀልም ተጠብቋል። ካርሎ አንቸሎቲ በዚህ ወር መጨረሻ እንግዲህ ሎስ ብላንኮቹን እንደሚለቁ ይፋ አድርገው እንደነበር ይታወሳል። የብራዚልን ማለቂያ ይሆናሉ። ሌቨርኩዘን የአሎንዞን ተተኪ ፍለጋ መጀመሩ የተዘገበ ሲሆን ከእነዚህ መካከል ቴንሃግ እንደሚገኙበት ዘአትሌቲክ ዘግቧል። በጥቅምት ወር የማንቸስተር ዩናይትድ አለቃ ሆኖ ከተባረረ በኋላ ቴንሃግ ከስራ ውጭ ነበር። የ55 ዓመቱ አሰልጣኝ በቡንደስ ሊጋ ወይም በፕሪሚየር ሊግ ያለ ክለብ እንግዲህ የመቀላቀል ፍላጎት እንዳለው ነው የሚነገረው። ቴንሃግ ከዚህ ቀደም በ2015 እስከ 2017 መካከል ፔፕ ጓርዲዮላ ዋናውን ቡድን ሲመራ የባየር ሚኒክ ሁለተኛ ቡድን አሰልጣኝ ሆኖ አገልግሏል። ከዛም አያክስ ለ3ስት ተከታታይ ዓመታት የኔዘርላንድ ሻምፒየን ሲያደርግ የ2019 የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜም ተፋላሚ ማድረግ ችሎ ነበር። የቀድሞ የአርሰናል የባርሴሎና ና የቼልሲ ኮከብ ሴስ ፋብሬጋስ ሌቨርኩሰን ስራ ተፎካካሪ ተደርጎ ታይተዋል። የጀርመኑ ሀያል ክለብ ፋብሬጋስን እንደሚያደንቅ ቢነገርም አሰልጣኙ ግን ከኮሞ ጋር ይቆያል ተብሎ ይጠበቃል። ፋብሬጋስ በአሁኑ ጊዜም ከጣሊያን ቡድን ጋር እስከ 2028 ድረስ ኮንትራት አለው። ይህ ማለት ሌቨርኩሰን እሱን ለማምጣት ካሳ መክፈል ይጠበቅባቸዋል። ሌቨርኩዘን ግን ከሪያል ማድሪድ ለዣቪ አሎንዞ ካሳ አይፈልግም። ቴሌግራፍ እንደዘገበው ስፔናዊው ክለቡን በነጻ ያለመልቀቅ ስምምነት ላይ መድረሱ ተዘግቧል። የሌቨርኩዘን አሰልጣኝ ሆኖ ሻቪ አሎንዞ 139 ጨዋታዎችን በመምራት 89 ጨዋታዎችን በማሸነፍ አስደናቂ 64 በመቶ የማሸነፍ ሪከርድ አለውም። እንዲሁም ባለፈው ዓመት የቡንደስሊጋ ውድድር ዘመን ምርጥ አሰልጣኝ ተብሎም መመረጥ የቻለው ስፔናዊ በ2024 የግሎብ ሶከር የአመቱ ምርጥ አሰልጣኝ ተብሎም ተሸልሞ እንደነበር የምናስታውሰው ጉዳይ ነው። ኤቨርተኖች ሁለቱን የቻምፒየንሺፕ ክለቦች ፊርማን እየፈለገ ነው። ኤቨርተኖች ወሳኝ የሆነውን የክረምት የዝውውር መስኮት ከመድረሱ በፊት ጠንክረው እየሰሩ ሲሆን የመሀል ሜዳውን ማጠናከር ለዳቪድ ሞይስ ቀዳሚ የሚሰጠው ጉዳይ ነው። ኢድሪስ አጋና ጎይን ና አብዱላሂ ዶኮሬ ሁለቱም በዚህ ሲዝን መጨረሻ ላይ ኮንትራታቸው የሚያልቅ ሲሆን፣ ሁለቱ ተጫዋቾች ተፊዎቹን የሚለቁ ከሆነ ሁለቱንም መተካት ያስፈልጋል። ቀደም ሲል እንደተዘገበው ኤቨርተን ኢድሪስ አጋና ጎይን በዚህ የውድድር ዘመን ድንቅ ብቃቱን ካሳየ በኋላ ጎይን እንግዲህ አዲስ ኮንትራት ጋርም ለመገናኘት ይፈልጋሉ። ሆኖም ግን ምንም እንኳን ምንም አይነት የማራዘሚያ ንግግሮች አልተጀመሩም፣ ሆኖም ቶፊዎቹ እሱን ለማቆየትም ዝግጁ እንደሆኑ ጭምር ነው እየተገለጸ የሚገኘው። አብዱላሂ ዶኮሬን በተመለከተ ኤቨርተኖች በስምምነት ውስጥም የአንድ ዓመት የማራዘሚያ አንቀጽን ላለመጠቀምም ወስነዋል። የ32 ዓመቱ ተጫዋች በአዲስ ውል ላይም እስካሁን ምንም አይነት ድርድር አልተደረገም። በቅርብ እንግዲህ ቃለመጠይቆች ተደርገዋል። አብዱላሂ ዶኮሬ ከሳዑዲ አረቢያ ክለቦች ፍላጎት አለው። ተጫዋቹ በመርሲሴድ ለመቆየት ደሞዙን ለመቀነስም ፍቃደኛ አይደለም። ቲም ቶክ እንደዘገበው ከሆነ ኤቨርተኖች በዚህ ውድድር አመት የብሪስቶል ሲቲውን አማካይ ጄሰን ናይትን እየተመለከቱት እንደሆነና በሚቀጥሉት ሳምንታትም ጥያቄ ለማቅረብ እያሰቡ እንደሆነ ተረድተዋል። ዳቪድ ሞይስ ከሻምፒዮንሺፕ ተጫዋቾችን ለማስፈረም ወደ ድንቅ የፕሪምየር ሊግ ኮከብነት የመቀየርም ታሪክ አለው። ከዚህ ቀደም እንደ ቲም ካሂልና ጃሮድ ቦውን ካሉ ተጫዋቾች ጋርም ስኬታማ ሆኖ ነበር። የአራት ዓመቱ ናይት በብሪስቶል ሲቲ 46 የሻምፒየንሺፕ ጨዋታዎችን በማድረግ ሶስት ጎሎችን በማስቆጠርና ስድስት ለጎል የሆኑ ኳሶችን በማቀበልም የተሳካ የውድድር ዘመንን በማሳለፍ ችሏል። የተጫዋቹ ባለቤት ክለብን ብሪስቶል ለተጫዋቹ ዋጋ ገና አል እንግዲህ አላስቀመጡም። ነገር ግን ኤቨርተኖች ጥሩ ዋጋ ካቀረቡ አሁን ላይ የማስፈረም እድል ሊኖራቸዋል ተብሎ ነው የሚጠበቀው። እንዲሁም ኤቨርተኖች የሰንደርላንድ ተጫዋችን ይፈልጋሉ ቲም ቶክ ለመጀመሪያ ጊዜ በማርች 27 እንደተዘገበው የሰንደርላንድ አማካይ ዳን ኔል በኤቨርተን ራዳር ላይ ነው። ኤቨርተን በጥር ውስጥም ለኔል ጥያቄ አቅርበዋል። ኤቨርተን በኔል ላይ ያለውን ፍላጎትም በባለቤቶቹ ፍሬድሪክን ግሩፕ እንደሚመራ ነው የታወቀው። ሰንደርላንድ ወደ ፕሪምየር ሊግ ቢያድግም ኔል በዚህ ክረምት የሚገኝ አይመስልም። የ23 ዓመቱ ተጫዋች በዚህ ሲዝን 46 የሻምፒዮንሽፕ ጨዋታዎችን ያደረገ ሲሆን፣ ቡድኑ ወደ ፕሪምየር ሊግ ካልገባ ሰንደርላንድን ሊለቁ ከሚችሉት አንዱ ነው። የተጫዋቹ ኮንትራት በሚቀጥለው የውድድር ዘመን መጨረሻ ላይ ያበቃል ተብሎ ነው የሚጠበቀው። ዳቪድ ኦርነስቲን ማንቸስተር ዩናይትድ በሩበና ሞሪም ስር የደመቀውን ኮከብ ይፈልጋል ብሏል። ማንቸስተር ዩናይትድ አሁን ላይ የስፖርቲንግ ሊዝበኑን ኮከብ ቪክተር ዮከርሽን በክረምቱ የዝውውር መስኮት ኢላማቸው ላይ እንዳስቀመጡት ጋዜጠኛው ዳቪድ ኦርነስቲን ተናግረዋል። ዩናይትድ የ26 ዓመቱን የፊት መስመር አጥቂ ከውድድር ዘመኑ መጠናቀቅ በኋላ ማግኘትና ከሩበና ሞሪም ጋር በኦልትራፎርድ በድጋሚ ማግኘትም ይፈልጋሉ። ኦርነስቲን እንዳለው ከሆነ ሩበን አሞሪም የቪክተር ዮከርሽ ልዩ አድናቂ እንደሆነእና በፖርቱጋል ውስጥም አብረው ከቆዩበት ጊዜ ጀምሮ በጣም እንደሚወደው ተነግረዋል። የስዊድን አቢብ ኢንተርናሽናል ባለፉት ሁለት የውድድር ዘመናት ከአውሮፓ ግንባር ቀደም ግብ አስቆጣሪዎች አንዱ ለመሆን በቅቷል። ዩናይትሮች አጥቂውን የማስፈረም እድላቸው እንግዲህ ሊጨምር እንደሚችል ነው የሚገለጸው። ነገር ግን የአውሮፓ ቻምፒየንስ ሊግ ተሳታፊ አለመሆናቸው ግን ይህንን ዝውውር ምናልባት ሊያጨናገፍባቸው ይችላል ብሏል ዘገባው። አሁን ላይ ማንቸስተር ዩናይትድ ቪክተር የወከርሽ ኢላማው ነው ኢላማ አድርጎታለም። ኦርነስቲን እንግዲህ በባክ ፔጅስ ፖድካስት ላይ ሲናገር የብዙ ክለቦች ኢላማ የሆነው ቪክተር የወከርሽ በክረምቱ በገበያው ላይ ነው። አርሰናል አዲሱን የስፖርት ዳይሬክተራቸው አንድሪያ ቤርታን የተጫዋቹ ትልቅ ደጋፊ ነው፣ ለዛም አጥቂውን በቁም ነገር እየተመለከቱት ነው። በማንቸስተር ዩናይትድም ተመሳሳይ ፍላጎት አለ። ተጫዋቹ ከሩበን አሞሪም ጋር በስፖርቲንግ ሊዝበን አብረው ከቆዩበት ጊዜ ጀምሮ ሩበን አሞሪም በጣም የሚያውቀውና የሚወደው ተጫዋች ነው። ለዛም ዝውውሩን ማጠናቀቅ ይመኛሉ። የቪክቶር ዮከርሽ ዝውውር ለመጨረስም ቢያንስ የዩሮፓ ሊግን ዋንጫ ማሸነፍ ይጠበቅባቸው ነበር፣ ነገር ግን ያኛው አልሆነም። ቪክቶር ዮከርሽ በዚህ ውድድር ዓመት በ50 ጨዋታዎች 52 ጎሎችን በማስቆጠር በሁለተኛው ዓመት የስፖርቲንግ ሊዝበን ቆይታው ልዩ ዓመትን አሳልፏል። ስፖርቲንግ ሊዝበን በክረምት ለቪክተር ዮከር ሽያጭም ክፍት እንደሚሆን ይታመናል። እና 55 ሚሊዮን ፓውንድ እስከ 70 ሚሊዮን ፓውንድም የሚቀርብ ጥያቄ በቁም ነገር እንደሚመለከቱ ነው የተገለጸው። ቪክተር ዮከርሽ በክለብ ያለው ኮንትራክት እስከ 2028 ድረስ የሚቆይ ሲሆን የፖርቱጋሉ ቡድን በኮቨንትሪ ሲቲ በመጀመሪያው አጥቂ ከከፈለው ክፍያ ብዙ እጥፍ ትርፍን ለማግኘትም ተዘጋጅተዋል። ተጫዋቹ ወደ ሌላ ክለብ ለማምራትም ዝግጁ መሆኑን ተከትሎ እንግዲህ ለተለያዩ ጊዜያቶችም ማረጋገጥ መቻሉ የሚታወስ ጉዳይ እንደሆነ ነው መረጃው የሚያሳየው። ጋሪ ኔቨል የአርሰናል ኮከብ ማይልስ ልዊስ ስኬሊን ሞግሶታል። የ18 ዓመቱ ወጣት የዓመቱ ምርጥ ወጣት ተጫዋች ተብሎም ሰይሞታል። ልዊስ ስኬሊ በአርሰናል የአካዳሚ በኩል ወጥቶ በዚህ የውድድር ዘመን የመጀመሪያው ላይ ወደ ዋናው ቡድን በመምጣትም በዚህ ሲዝን ብዙ ጨዋታዎችን አድርጓል። የ17 ዓመቱ ታዳጊ በአርሰናል በጣም ያስደነቀ ሲሆን አሁን ላይ የክለቡ የመጀመሪያ ምርጫ የግራ ተከላካይም ሆኗል። በሪያል ማድሪድ እና ማንቸስተር ሲቲ ጨዋታ ላይም ልዩ ብቃትን አሳይቷል። የቀድሞ ማንቸስተር ዩናይትድ የቀይ መስመር ተከላካይ ጋሪ ኔቨል ስለ ሉዊስ ስኬሊ አስተያየቱን ሰጥቷል። የዓመቱ ምርጥ ወጣት ሽልማት ሉዊስ ስኬሊ እንዲያሸንፍ እፈልጋለሁ። ሲጫወት ስትመለከቱት በአርሰናል ብዙ ዓመት የቆየ ይመስላል። በሜዳው ላይ ወጣት ተጫዋች አይመስልም። ባለፈው ዓመት ወይም ደግሞ ለሁለት ዓመታት ውስጥም በአርሰናል ችግር በነበረበት ቦታ ነበር፣ የግራ መስመር ነበር። አሁን ደግሞ በእውነቱ ቦታውን ሸፍነዋል ብያምናለው በዚህ ቦታ ለአመታት ኬራን ቴርኒ፣ ኦሌክዛንደር ዚንቼንኮ፣ ሌሎች አማራጮችንም ሞክረዋል። የማል ተከላካዮችም እዚህ ቦታ ላይ ያጫውተባል። አሁን ግን የረጅም ጊዜ መፍትሄ ያገኙ ይመስሉኛል። እስኬሊ ፍጹም የማይታመን ባለ ተሰጦ ተጫዋች ነው ብዬ የማስባለው። በሜዳው ላይ ባህሪው ድንቅ ነው። ከኳስ ጋርም ደግሞ እንዲሁ ያለው ነገር ተጫዋቾችን በሚያልፍበት መንገድም ብዙ ይማርካል። በዚህ ዕድሜው በዚህ ርቀት መብሰሉ ለአርሰናልና ለብሔራዊ ቡድኑ ትልቅ ጭማሪ ይሆናል ብዬ የማስባለው። ልቡስ እስኬሊ በአርሰናል በውድድር ዘመኑ ሰላሳ ሰባት ጨዋታዎችን አድርጎ አንድ ጎል አስቆጥሮ ሁለት ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ቶማስ ቱሄልም የአርሰናሉን ወጣት ኮከብ ለብሔራዊ ቡድን ጥሪ አድርገውለት በእንግሊዝ ብሔራዊ ቡድን ዘንድም እንግዲህ መልስ ለታጣለት ቦታ እስኬሌ ጥሩ ምላሽ የሚሰጥ ይመስላል። ተጫዋቹ በሌሎች ሚናዎችን መጫወት መቻሉ ለሁለቱም አካላት ጭማሪን ይሰጣል ተብሎ ነው የሚጠበቀው። ኤንዞ ና ቼልሲ ሊለያዩ እንደሚችሉ እየተነገረ ነው። የኤንዞ ፈርናንዴዝ የቼልሲ ቆይታ ወደ መደምደሚያው ሊደርስ ይችላል። ወኪሎቹ ተጫዋቹን ለሪያል ማድሪድ ካቀረቡት በኋላ የመልቀቅ ዕድሉ እየሰፋ ነው። አማካዩ በጥር 2023 በብሪታንያ ሪከርድ በሆነ 106 ሚሊዮን ፓውንድ ሰማያዊውን ቢቀላቀልም በስታንፈርድ ብሪጅ ደስተኛ እንዳልሆነ ተነግሯል። አሁን ላይ ኤንዞ የስፔኑን ዋና ከተማ ክለብም እንግዲህ ለመቀላቀል ጓጉቷል ተብሏል። ሪያል ማድሪድ ፈርናንዴዝን ለረጅም ጊዜም እንግዲህ ሲመኙት ቆይተዋል። በተለይም ደግሞ በእድሜ ለገፈው ሉካ ሞድሪችም ምትክ ለማድረግም ፍላጎት እንዳላቸው ሲገለጽ እንደነበር እናስታውሳለን። ሪያል ማድሪዶች ኤንዞን ለማስፈረም የፋይናንስ እንቅፋት ገጥሟቸዋል። ሰማያዊዎቹ ተጫዋቹ ላይ ፍላጎት ያላቸው ቡድኖች ተስፋ ለማስቆረጥም ለ24 ዓመቱ ተጫዋች ከፍተኛ ዋጋ እንደሚጠይቁ ነው የተዘገበው። በጥር ወር እንግዲህ ሎስ ብላንኮቹ የተጫዋቹን መለወጥን እንግዲህ እያሰቡ እንደነበር ተዘግቧል። ኦሪዮል ሹዋሜኒ በኤንዞ ፈርናንዴስ ዝውውር ውስጥም ለመተካት ፍላጎት ነበራቸው። ማድሪድ በ2022 ከሞናኮ ውስጥ በ85.3 ሚሊዮን ፓውንድ ያስፈረሙት ኦሪዮል ሹዋሜኒ ከቦታው ውጪ እየተጫወተ ሲሆን ከቤርናቢው መልቀቅም እንደሚፈልግ ተነግሯል። ቼልሲ በኤንዞ ዝውውር ጉዳይ አጣብቂኝ ውስጥ ይገባል። ፈርናንዴስ ከ87 ሚሊዮን ፓውንድ ባነሰ ዋጋ መሸጥ ለነሱ ትልቅ ኪሳራ ነው። ተጫዋቹ ኮንትራቱን በ2032 የሚያልቅ ሲሆን በቅናሽ የዝውውር ክፍያ መሸጣቸው በቡድን ውስጥም ትልቅ ኢኮኖሚያዊ ኪሳራን ያስከትላል። ስለሆነም ደግሞ ከአርጀንቲናዊው ካፕቴን ትልቅ ዋጋም ይፈልጋሉ ተብሎ ነው የሚጠበቀው። ሞይስ ካይሴዶ በቦታው ይጫወት ሲል እንግዲህ ኢያን ራይት ተናግረዋል። የአርሰናሉ የቀድሞ ተጫዋቸው ነው ኢያን ራይት። ሞይስ ካይሴዶ በቼልሲ ውስጥ ከቦታ ውጭ በመጫወቱ ኤንዞ ማሬስካን ተቃውሞታል። ኢኳዶራዊው አማካይ በመሃል ሜዳ እንዲጠቀመውና የቀይ መስመር ተከላካይ እንዳይሆንም ይፈልጋል። ተጫዋቹ በተደጋጋሚ በመስመር ተከላካይነት በመጫወቱ ቡድኑን ዋጋ እንዳስከፈለ ነው ት አይት እንግዲህ ኢያን ራይት የተናገረው በኬሊ ራይት ፖድካስት ላይ ሲናገረም ራይት ኤንዞ ማሬስካ ሪስ ጄምሰን ወይም ደግሞ ማሎ ጉስቶን በቀኝ መስመር በኩል እንዲያጫውት አስጠንቅቋል። ካይሴዶ በቀኝ መስመር ተከላካይነት ለመጫወት በቂ እንዳልሆነ ያምናል። በአሰልጣኙ ተቀባይነት የሌለው ውሳኔ ነው ሲልም ነው የሚናገረው። ኤንዞ ማሬስካ ማን በተጠባባቂ ወንበር ላይ እንዳስቀመጠ ስትመለከቱ፣ አሁንም ስህተት እንደሰራ እንረዳለን ካይሴዶን በቀኝ ተከላካይነት ማጫወት ተገቢ አይደለም። ቡድኖች ሁልጊዜም በካይሴዶ መስመር ሊያጠቁ ይፈልጋሉ። ካይሴዶን ወደ መሀል ሜዳ መመለስና ጨዋታውን መቆጣጠሩ የተሻለ ነው። ሁሉም ውሳኔ ያለው በአሰልጣኙ ላይ ነው። ሪስ ጄምስና ማሎ ጉስቶ የሆነ ነገር እስካልተፈጠረ ድረስ በአሰልጣኙ የሚፈለጉ አይመስልም። በማሬስካ ስር ተቀባይነት የሌላቸው ናቸው። አሰልጣኙ አሁን ላይ በጣም አሳሳቢ የሆኑ ውሳኔዎችን እያደረገ ነው። ስለሆነም ደግሞ እንዲያስተካክልም እፈልጋለሁ ብሏል። ሞይስ ካይሴዶ በማውሪዚዮ ፖቼቲኖ ስርም ቢሆን እንግዲህ በተለያዩ ጨዋታዎች በቸልሲ የቀኝ ተከላካይነት ተጫውተዋል። በቀኝ ተከላካይነትም በብራይተን ተጫውተዋል። ነገር ግን በተከላካይ ቦታ ላይ ካደረጋቸው ዘጠኝ ጨዋታዎች ውስጥ ስድስቱ በዚህ ሲዝን ቡድኑ ነጥብ ያጣበት ጨዋታ እንደሆነም ነው እየተገለጸም የሚገኘው። ብራዚላዊው አጥቂ በሊጉ ኃያላን ቡድኖች እየተፈለገ ነው። አርሰናል፣ ሊቨርፑል ና ቸልሲ በክረምቱ የዝውውር መስኮት የብራይተኑን አጥቂ ጃኦ ፔድሮን ለማስፈረም ፍላጎት አሳይተዋል። ዘ ቴሌግራፍ እንደዘገበው ሶስቱን ቡድኖች የፊት መስመራቸውን ለማጠናከር ሲሉ ብራዚላዊውን ኢንተርናሽናል ኢላማ አድርገውታል። ፔድሮ እንግዲህ ባለፉት ሁለት የፕሪምየር ሊግ የውድድር ዘመናት ያስደነቀ ሲሆን ይህም ፈላጊዎቹን ማብዛት ችሏል። በዚህ የውድድር ዘመን ብቻ አጥቂው በእንግሊዝ ፕሪምየር ሊግ 27 ጨዋታዎችን አድርገው 10 ጎሎችን ሲያስቆጠረ ስድስት ደግሞ አሲስቶችን ማድረግ ችሏል። ዣው ፔድሮ በብራይተን ባሳየው ድንቅ ብቃትም ብዙ ፈላጊዎች በስተውለታል። እነዚህን ቡድኖች የ23 ዓመቱን ተጫዋች ለማስፈረም ፍላጎት ቢኖራቸውም እሱን ግን እንግዲህ ለማግኘትም ትልቅ እንቅስቃሴ ማድረግ ይጠበቅባቸዋል ተብሎ ነው የሚታሰበው። እሱን ለማግኘትም የሚደረግ እንቅስቃሴ ቀላል አይሆንም። ተጫዋቹ ከብራይተን ጋር እስከ 2028 ክረምት ድረስ ኮንትራት አለው። ይህ ማለት ብራይተኖች በዚህ ውሉ ምክንያትም በክረምቱ ትልቅ ድርድርን ያደርጋሉ ተብሎ ነው የሚጠበቀው። ሆኖም ተጫዋቹ የእግር ኳስ ሕይወቱን ከፍ ለማድረግ እንደሚረዳው ግምት ውስጥ በማስገባትም ለመልቀቅ ግፊት ሊያደርግ ይችላል። በአርሰናልና በሊቨርፑል ውስጥም ጀማሪ መሆን እውነተኛ እድል አለው። አሁን ላይ ሁለቱም ቡድኖች የመሀል አጥቂዎች የላቸውም። ካይ ሀቨርትስና ጋብርኤል ሄሱስ በኤምሬትስ ያሉ አማራጮች ሲሆኑ፣ ቀያዮቹ ኮዲ ጋክፖልና ዲየጎ ጆታን በዘጠኝ ቁጥር ሚና ላይ ይጠቀማሉ። ስለሆነም የፔድሮ ዝውውርም ወሳኝ ይሆናል ተብሎ ነው የሚጠበቀው። ይህ በእንዲህ እንዳለ ቼልሲ በዚህ ዓመት ከኒኮላስ ጃክሰን ባገኙት አስተዋጽኦ ደስተኛ አይደሉም። ሶስቱም ቡድኖች ካሰቡት ወቅታዊ ሁኔታ አንጻር ተጫዋቹን ለማስፈረም ተመራጭ ናቸው። አርሰናሎች ወይም ቀያዮቹን መቀላቀል ለተጫዋቹ ጥሩ አማራጭ ይሆናል። ሊቨርፑል በዘንዱ የውድድር ዘመን የፕሪምየር ሊጉን ዋንጫ ማንሳት ሲችል፣ አርሰናል ደግሞ ሁለተኛ ደረጃ ላይ ተቀምጧል። በአንጻሩ ቻልሲ አምስተኛ ደረጃ ላይ ሲሆን አሁንም ለቀጣዩ የውድድር ዘመን የአውሮፓ ቻምፒየንስ ሊግ ቦታን ለማግኘትም ትግሎችን እያደረገ እንደሆነ ነው እየተመለከትን የምንገኘው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ቆይታችሁን ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏር ባሩ የዛሬውን ፕሮግራም እየመራው ቆይታን ከእናንተ ጋር አደረግኩኝ። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ስለጻፋችሁልኝ ከልብ ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው። መልካም ጊዜ ይሆንላችሁ።